አንዳንድ ጊዜ በሕይወታችን ያሰብነው ሳይሆን ያላሰብነውን ነገር ለምንድን ነው ግን የምንኖረው? እኔ በሕይወት ግራ የሚገባኝ ነገር እሱ ነው። ጎበዝ ጠንካራ ስራ የምንወድ መለወጥን የምንፈልግ እና በደንብ የምንሰራ ልጆች ወደኋላ የሚጎትተን ምንድን ነው? እሱ እኔ ሁል ጊዜ ግራ የሚገባኝ ነገር ይሄ ነው። አንዳንድ ሰው ብዙ ሳይደክም ሳይለፋ ቶሎ ያልፍለታል አንዳንዱ ግን እድሜ ልኩን ሰርቶ ለፍቶ ምንም የማገኛለን ዛሬ እንግዲህ ድንገት ወደ ኢትዮጵያ ልገባ እችላለሁኝ አይታወቅም ሀኪም ቤት ራሴን አሞኝቼ መርዶ ነግሮኛል ማመናቅቶኝ ነበረ ግን ደግሞ ያው ውስጤን እያሰላሰልኩት ነው ማለት ነው ሶስት ሳምንት ሞልቶኛል ከሰማሁት እንግዲህ ምናልባት ወደ ኢትዮጵያ ልሄድ እችላለሁኝ ዛሬ ግን ከቲሙ ላይ አዝዬ የመጣልኝን እቃዎች ላሳያችሁ ብዬ ነው። እነዚህን እዚህ ጋር የምታዋቸውን ሻንጣዎች በሙሉ ዛሬ እየመጡልኝ ነው። እነዚህን በሙሉ ከቲሙ ነው ያዘዝኩትና የመጣልኝ ማለት ነው። መግባት ካልቀረ ያው አንዳንድ ነገር ልግዛ ብዬ ነው። ነገር ግን ከእነሱ መካከል እችኛው ቡኒ ጫማ፣ ቡኒ ቦርሳ ከዚህ አይደለችም ከሌላ ቦታ ነው ሰው የላክልኝ ማለት ነው። እነዚህ ጫማዎች ቆንጆዎች ናቸው፣ ከቲሞ የገዛሁት ነው። ከነዛ ሁሉ ጫማ ይሄ ጫማ ይታያቸዋል። ይሄ ጥቁሩ፣ ይሄ ጫማ ምንም በቃ ሁለት ቀን ብታደረጉት ይነሳል፣ እርግጠኛ ነኝ። እና ይሄ የሽፍን ጫማ ይሄኛው፣ ይሄኛውም ብዙም አይደለም። ይሄኛው፣ ሌሎቹ ግን ቆንጆች ናቸው። አንዳንድ ጊዜ ያው እንደዚህ ይገጥማል፣ ዕቃ ስትገዙ። እችኛዋ የነብር መልክ ያላት ቦርሳ እኔ ትልቅ መስላኝ ነበረ የገዛሁት ፎቶ ላይ። እቺ በጣም ትንሽ ናት። እዩ እንደምታወጥ በጣም ትንሽ ናት። እቃ ስትገዙ በደንብ አይታችሁ ጊዜ ወስዳችሁ ጊዜ። በእርግጥ በደንብ አይቼ ነበር አራት ምናምን እየቀያየርኩ ነበረ የገዛሁት፣ ግን ደግሞ ያው አንዳንዴ ይገጥማል እንግዲህ እንደዚህ። እነዚህንም ከተኝሞ የገዛኋቸው ናቸው። እሄኛው ቦርሳ ከሌላ ቦታ ነው የገዛውት ይሄኛው ሰማያዊ ነገሩ ከቱርክ ነው ሰው ያመጣልኝ። እችኛን ቦርሳ ያው ታስታውቃለች ቦርሳው እራሱ ከአሜሪካን የአክስቴ ልጅ ናት የላከችኝን በጣም ወድጃታለሁ። በጣም ቆንጆ ናት። ቀይም አላት እንግዲህ እያት። ያው ኳሊቲ ራሱ በጣም ቆንጅዬ ናት። ይሄንንና አንድ ጃምብሱት ነበረ እስቲ ቆይ ላሳያቸው ይሄንን ይሄ ሙሉ ጃምብ ሱት ነው ቀምስ አይደለም፣ ጃምብ ሱት ሙሉ ሱሪ ነው። በጣም ነው የሚያምረው ሲለበስ። ይሄንን እንግዲህ ዛሬ ይወላችሁ አንደኛው ሻንጣይን ከፍቼ ልብስ አስተካክዬ አጣጥፌ ላስቀምጥ ብዬ ዘርግፋውን ለመኝታ ክፍል አልጋ ላይ ቪዲዮም እየቀረስኩኝ ነው ማለት ነው። ይሄኛውን እና ሌላ ሌላ ሻንጣ ውስጥ ካልሆነ ነበረ ኤው ሲቲ በደንብ እነዚህን በሙሉ ልብሶች በነገራችን ላይ ከቲሙ ነው ያዘዝኩት። ይሄ ልብስ ከቲሙ አይደለም። ይሄኛው ልብስ ይሄ ይሄኛው ልብስ ጥቁርና ይሄ ጉርድና አላባሽ ነው። ከሌላ ቦታ ነው ያዘዝኩት። በጣም ውድ ነው፣ ስለወደድኩት ግን በጣም አይዘዋለሁ ማለት ነው። ጥቁርና ሸሚዝ ነው፣ ከፍቼ ላሳያችሁ እንዴ። በጣም ቆንጆ ነው። ትንሽ ሰፍቶኛል ግን፣ ኳሊቲው በጣም ቆንጆ ነው። እንግዲህ ስፒላሽ ይታያቸዋል ብዬ አስባለሁ። ጽሁፉ ይታያል። ከላይ ጽፉ፣ ስፒላሽ ምርት ነው። በጣም ቆንጆ ናት። ሸሚዝ ናት እቺ። ይሄኛው ጉርድ ነው። በጣም ነው የሚያምረው። አንድ ላይ ኔማ ቻርጌ ነው የገዛሁት እንግዲህ የፌስታል ጨዋታ አለ። በጣም ይቅርታ። ይሄኛ ጉርድ ነው ረጅም ጉርድ ነው ጥቁር በጣም ያምራል። ይህንን ከሌላ ቦታ ነው የገዛሁት። እነዚህ ግን በጣም ከቴሙ ነው የገዛዋቸው እነዚህን እቃዎች አንዳንዶቹ እንደ ጊሜ ለማዘስፈልግ ሲፈልግ የለም። በነገራችን ላይ ይሄ ጃምብሱት በሚጀርሙ ዋጋ ነበረ ያዘዝኩት። ውድ ነው ግን ደግሞ በጣም ቆንጆ ነው። ኳሊቲ ነው። ኢትዮጵያ ላይ ሰባት ሺህ አምስት መቶ ብር አሉኝ ጠይቄ እዚህ ወደ አራት ሺህ ምናምን ብር ይሆናል ብር ስመነዘር ማለት ነው። አያቸው ነጭ ነው፣ ሙሉ ሱሪ ነው ማለት ነው። ጃምብሱት በተለይ ብዛት ያላቸው ልብሶች ጃምብሱት ናቸው። ይሄኛውም ጃምብሱት ነው። ይሄ አክስቴ የአክስቴ ልጅ ያመጣልኝ ነው፣ ከአሜሪካ ነገር የተላክልኝ ነው እና ሌላ እየታለ አንድ በጣም ወደ ቀምስ ነበረ አንድ በጣም ወደ ቀምስ ነበር በዚህም ለ ይሄኛውም አሁን አይመስልም፣ አይደለም ቲሙ ሲባል እቃም ብዙም ኳሊቲ የሌለው ይመስላል አይደል። ይሄኛው ልብስም ጃምብሱት ነው፣ አጠቃላይ ሱሪ ነው። ጂንስ ከለር ነው ያለው በጣም ነው የሚያምረው። ቀበቶ ይሄም ተመሳሳይ ነው። ዋጋቸው ነጩ ትንሽ ይበልጣል። ይሄኛው አያችሁ፣ ይሄኛውም ጥቁር ነው። ይሄኛውም ጃምብሱት ነው፣ ሙሉ ሱሩ ነው፣ ሱሪ ሙሉ ማለት ነው። በተለያዩ ልብሶች ቱፒስ እና ጃምብሱት ይበዛሉ። ይሄኛውንም ቶፒስ ነው። ይሄ ይሄ ከላይ አላባሽ ቶፕ እና ይሄኛው ሱሪ ነው። በነገራችን ላይ ይሄ ልብስ ገዛንን ቡኒ መስሎኝ ነበረ። ቡኒ ደማቅ ቡኒ ማለት ነው። አያችሁ ከላይ ነው። አንዳንድ ጊዜ በጣም የሚያናድዳቸው ከገዛችሁ በኋላ መመለስ እችላለውኝ። ግን ደግሞ ለአንድ ልብስ ይከብዳል። ይሄኛው አያችሁ። ይሄኛውም ጃምብሱት ነው። ጥቁር ነው። ይሄ ይሄ ጃምብሱት እና ነጩ ኳሊቱ አንድ ነው። ይሄኛው ዋጋውም ይለያያል ይለያያል ልብሱም ይለያያል። በደንብ ልብስ ስትገዙ ጽሑፉን አንብባችሁ ተረጋግታችሁ ግዙ። እኔን ጊዜ ቀስ እያልኩኝ የገዛዋት ልብሶች ናቸው። እነዚህ በሙሉ ከአንድ ሻንጣ ያወጣሁት ነው አጣጥፌ ለማስቀመጥ። ይሄን ጃምብሱት ነው። የእኔ ልብሶች እንግዲ ጃምብሱት ናቸው። ስለበት ነው የሚያምረው። ይሄኛውም ጃምብሱት ነው። ይሄን በነገራችን ላይ ሁለት ነው። በጣም ትናድጄ ነበር። ሁለት ልብሶች እኔ ያላዘዝኩት ሚዲየም ነበር ያዘዝኩት፣ ኤክስላጅ ኤክስላጅ አመጡልኝ። ስመልስላቸው አንዱን ጊፍት ሰጡኝ ማለት ነው፣ ነፃ ሰጡኝ። ለሰው አስቀምጫለሁ። የሆነኝም እኔ ሚዲየም ወይስ ሞል ነው የምለብሰው፣ ኤክስላርጅ ለብሼውም አላቅም እና እንግዲህ ይሄኛውን ጊፍት ሰጡኝ። ግን አስቀምጣለሁ፣ የሚሆነው ሰው ካለ ከቤተሰብ ይፈለጋል። ይሄኛውን ልብስ ደግሜ ለዋዝ ስፈልግ ያጣው ይሄኛው ጃምፒሱት በጣም ነው የሚያምረው። አያችሁት? ይሄኛው በጣም ነው የሚያምረው። አጣዋት ማለት ነው። ይሄኛውንም ቱፒስ ነው። ይሄ ሱሪና ከላይ ያለው አባሽ ቀሚስ ነው። ይሄኛውንም አጣ። ይሄ ቀበቶ ነው። እነዚህ ቢጃማዎች ናቸው። እነዚህ የታሸጉት የውስጥ የምንለበሱ ልብሶች ናቸው። ከፍቼ ቪዲዮ መቅረጽ አልችልም። በጣም ቅርታ። የውስጥ ልብሶች ናቸው። ስለዚህ እንደ ታሸጉ ቪዲዮ እየሰራሁ ነው እነዚህ ውስጥ የምለበሰት ልብሶች ናቸው እነዚህ ብጃማዎች በነገራችን ላይ እስቲ ገምቱ ይሄንን ብጃማ ኢትዮጵያ ውስጥ ስንት ይገኛል ይሄ ብጃማ ነው ይሄ አላባሹ ነው ይሄን ከሌላ ቦታ ነው ገዛሁት ከቴሞ አይደለም በኢትዮጵያ ሶስት መቶ ብር ኦፈር ሲወጣ ነበር ገዛሁት እና ይሄ ከቴሙ ነው ገዛሁት አያችሁ ከቴሙ ቆንጆ ዕቃ ሌላ አይመስልም። ሙሉ ኮተን ነው በጃማ ነው። በጣም ነው የሚያምረው። እዚህም ጂንስ ጉርድ ቀምስ አለ። የታሸገ ነው ማለት በነገራችን ላይ ጂንሶች መግዛት ከፈለጋችሁ በጣም ቆንጆ ቆንጆ ጂንስ አለ። ይሄኛው ከሌላ ቦታ የተላክልኝ ነው። ከነዛ ልብሶች ጋራ እየተላክልኝ ነው። እነዚህ ጂንሶች ከቲሙ የገዛኋቸው ናቸው። ከቲሙ የገዛኋቸው ናቸው። እነዚህ ቱታዎች የሚታያችሁ ከሆነ አያችሁ፣ ከቴሙ እየገዛሁት ነው። ቀሚስ እየፈለኩኝ ነበረ። እነዚህ ታይቶት በጣም ውድ ናቸው። ታይትና በጣም ውድ ነው፣ ገዛሁት። ዋጋው እዚህ ላይ ያለ ይታያል ብዬ ተስፋ አደርጋለሁ። እዚህ ላይ ያለ በዚህ ሀገር እንግዲህ አራት ብር ማለት በኢትዮጵያ አንድ ሺ ስድስት መቶ ብር ነው የገዛሁት ሁለቱን አንድ ላይ ማለት ነው። አንድ ረዥም አንድ አጭር ታይት ነው። ቆንጆ ነው። እነዚህ ጃኬቶች ከቲሙ ነው ገዛሁት። በጣም ብዙ ልብስ ነው እንግዲህ፣ ሁሉም ዘርዝሬ አልችልም። በጣም ብዙ ልብስ ነው። ቲሙ ላይ ጊዜ ካላችሁ በጣም ቆንጆ ቆንጆ ልብሶች አሉ። እነዚህን ጂንሶች፣ ቶብ አላባሽ፣ ጃኬት፣ ጂንሶች ብዙ ነገር አለ። እዚህ ይሄ አንዱ ሻንጣ የከፈትኩት ነው። እነዚህ ሁሉ ልብሶች ግን ለራሴ ነው ገዛኋቸው። ለቤተሰብ የገዛሁት ልብስ የለም። በነገራችን ሹፎን ልብስ ላክተ ብዬ በሜትር ገዝቼ ወደ ኢትዮጵያ ልልክ ነው። የፈጀብኝን በነግራችሁ በጣም እንደነገጥኩት ነ ስመርጦ ከዛ ነቅ እናሽ መስለኛል። እዚ ብትን ብቻ ነው ላኩት። ብትንና ገበር ለአራት ሰው የሚሆን በጣም ውድ ነው። ለእነሱ እንስና አርጋለሁ። ይሄ ልብስ በጣም ወድጄዋለሁ። ይሄ የቤተሰብ የአክስቴ ልጅ ናት እያመጣችልኝ ማለት ነው። ሁለት ያክስቴ ልጆች አሉ፣ እጅ አሜሪካ ነገር እነሱ ናቸው የላኩልኝ። አያችሁ፣ ወደ ክፍለ ሀገር እንላክ ስሉኝ፣ አይ ወደ እኔ ላኩ አልኳቸው። እዚያ ለብሰብኝ እንዳያበላሹ። በጣም የሚያምር ቀሚስ ነው፣ ቆንጆ ቀሚስ ነው። ውድና ተከበራችሁ የህናን ሚዲያ ቤተሰቦች፣ እንግዲህ ቪዲዮ አበዛባቸው። ይሄን ሁሉ ልብስ እንግዲህ ዛሬ አጣጥፌ ካጣጠፍኩ በኋላ ደግሞ ምን እንደሚመስል ያሳያችኋለሁ። ልብስ እንግዲህ እንደዚህ ሲሆን በጣም ይበዛል። አጥፋችሁ ስታስቀምጡት ቦታ አይዝም ማለት ነው። አጥፌ አሳያችኋለሁ። ጸልዩልኝ። አመሰግናለሁ። መልካም ቀን